ቆይ ዳኒና ሱሱ ማቸ ነው? ከሰው ህይወት ምጥጡ ኡነት ለመናገር እስኪ ታፋቱ ሃይሚና ብሩኬን ታፋቱ። ዛሬ እንግዲህ ሃይሚን ጣርታ በራሳ ቤት ነው የመጣችው። ምንም ቁም ነገር ሳታወራ እንግዲህ ቪዲዮ አለቀ ማለት ነው። በፊት ያለፈ ከዚህ በፊት ፕራንክ እየተደረገ እሱ ነው ማለሳ ምታወራው። ዳኒ ደሞ ብሩኬ ጋር ሲሄድ ይሄ ነበር ፕራንክ ያወራል። እቺም ደሞ ስለ ዳኒ ወሬ ነው የምታወራው። በቃ የሆነ በቃ ምጥም ወሬ የላችሁም ጌታ። ለምንድን ነው ማትፋቱ? እውነት ለመናገር ተፋቶ እስኪ እኔ ሱሱ እንደተረደው ማለት ነው አስመሳይ ናት ጌታ፣ አስመሳይናት አሁን ምንድን ያደረገችው ያለችው ሀይሚ በኦዲየንሶች ለማጣላት ነው ለማጣላት ነው የመጣችው እውነት ለመናገር ማለት ነው። ማንም ሀይሚን አይጣላት ማንም አንቸው የፈለገች የፈለግሽውን ሆነሽ ብትመጪ መጪ፣ ማንም ሀይሚ የሚጠላ ሰው የለም። እውነት ለመናገር በጣም ስንቶች የሚወዷት የሚያክብሯት አሉ። እውነት ለመናገር ማቸም ሀይሚ የሚጠላ ሰው የለም። እውነት ትንሽ የው በስራ ትንሽ ቢታናድደንም ማንም ሀይሚን አይጠላትም እውነት ለመናገር ማለት ነው። እና እናንተ በሀይሚና በቡሩኬ እንግዲህ መቶ ሺ ገባ ፍቅረኛሽ መቶ ሺ ገባ፣ አንቺም ደግሞ ወደ ሀያ ምናምን ሺ ገብተሻል እንግዲህ በሀይሜና በብሩኬ ለማደግ ነው እናንተ የመጣችሁ። ብሩኬና ሀይሜ እንግዲህ እንደተጣሉ የእውነት እንደተጣሉ ነው፣ እና እነዚህ ሁለቱ አልተጣሉም፣ እውነት ለመናገር ማለት ነው። አሁን ምናለችው ዳኒል አንቺ ስሜት አለ አንቺ፣ ለምን ድንጋጤ አልኖረሽም? ምን ማለት ምን አይት ጥያቄ የምጠይቀው የምር አይደብሩም? ቤተሰብ ምንም እኮ የጥምሁሬ የላቱም እንዴ አሁን ልብስ ለብሰሽ ውግ ቀጥለሽ እንደዚህ ሆነ ስለመጣሽ ነው። እኔ ቆንጆ ነኝ እኔ ምን ነኝ እንዴ? ከይሚጋ በፍጹም አትወዳደሩም። የኔ ቆንጆ አትወዳደሩም ከይሚጋ ማለት ነው። ከይሚ ራስ ላይ ወረድ በይ ማለት ነው። አሁን ምን ጨነቅሽ? ስለ ዳኒ ባለቤትሽ ወይም ፍቅረኛሽ ስለ እሱ ለሃይሚ የምታወራ ሃይሚ ምን አገባት እዚ ጋር ደግሞ ዳኔ ተፍዬ ደግሞ ብሩኬ ያገኘ ሲያገኘ ስለ ሀይሚ ያወራል። ስለ ሀይሚ በቃ ያለፈ እሷ እንዲናት እሷ እንዲናት። ስለዚህ ምን ማለት ነው? ምን አይነት ጥያቄ ነው? የእውነት እስኪ ወይን የሆን ኢዲያ ቀይሩ ማለት ነው፣ የሚሰሩ ስራ ቀይሩ። እውነት ይሰለቻልኩ እውነት ተመልካቹ ይሰለችል። አሁን ዛሬ ሀይሜን ጠራች፣ ለምን እንደጠራች አነቅም። እውነት ምጥም ወሬም ሳታወራ እንግዲህ አለቅ ቪዲዮ ማለት ነው። ሀይሜን በመጨረሻ ጥላ ሄደችው ማለት ነው። ኒቃ ነው ሄደችው ማለት ነው። ሀይሜ እኮ የጀግና ናት። የምልሽ ለምክንያት ነው። አንቺ እኮ የትንሽ ትልቅ ናት። እውነት ለመናገር አይምሮ ትልቅ ያስባ። የእውነት እኔ እንጃ፣ በጣም ነው የምኮራብሽ። መቼም ሀይሜና ብሮኬ አይለያዩም ማቼም ማለት ነው ማቼም አይለያዩም። ግን ሁላችሁም የፈለጋችሁን ለጊዜ ልታወሩ ትችላላችሁ። ግን ነገ እነሱ አንድ ናችሁ። ግን ሁሉም ሀይሜንም በመጥፎ ነገር ባታዩ ብሩኬንም በመጥፎ ነገር ባታዩ ጥሩ ነው ብዬ አስባለሁ። ሁሉ የማን ስራ ነው? የዳኒና የሱሱ ስራዎች ማለት ነው። የነሱ ምክንያት ነው እዚ ደረጃ ላይ የደረሱ ማለት ሱሱ ወደ ብሩኬ ባት መጣ ሁሉ አይፈጠርም። እውነት ለመናገር ህም ብላ ወደ ብሩኬ ህይወት ባትመጣ ከዚህ በፊት ታቃለች። ብዙ ነገር እንደተፈጠረ ታቃለች። በዛ ሰዓት ይህን አውቃ ብሩቄ ህንብ ብትለው እኮ ይህ ሁሉ አይፈጠርም። ሁነ ለመናገር ያንቺ ሰበብ ነው ሁሉ ማለት ነው። ሀይሚም ደግሞ እዚህ ደረጃ ላይ አትደርስም፣ አትሄድም፣ አትደርስም። በቃ ብሩኬና ሀይሚ እንደ ድሮ እንዴት እንደሚሰሩ እንደዛ ሆኖልን ይመጣሉ ነበረ። ሁነን ለመናገር እናንተ ወደነሱ እነሱ ህይወት ከመጣችሁ በኋላ ሀይሚና ብሩኬ እንዲህ ሆኑ ነው የመጡ ማለት ነው። ለመናገር የነሱ ሰላም የነሱ ፍቅር ናፈቅን። ጌታን ጭቅጭቅ እኮ ይሰለቻል። በቃ ወይኔ የሰሩ የሚሰሩ ኤዲያውን ቀይሩ ማለት ነው። ለምን ይሰለቻል። በቃ ምንም እኮ እሱ ነው፣ ተደጋግማችሁ የምታወሩ ማለት ነው። ዳኔ ደግሞ ብሩኬ ጋር ሲሄድ ስለ ሀይሚ ያወራል። ስለ ፍራንኩ እችም ደግሞ ስለ ባለቤቱ ለሀይሚ ትጠይቃለች። ጭራሽ ሀይሚ ምናገባት? ስለ አንቺ ፍቅረኛ ምን ገባት? እንዴት ነው አንቺ የምትጠይቅ እንዴ? ምን ቤት ናት ሀይሚ እና አብቻ? እኔ አላውቅም ሀይሚና ብሩኬ እንዴት እንደሚሆኑ አላውቅም። እነዚህ ሰዎች ለነገር ነው ወደ ሀይሚና ወደ ብሩኬ መጡ ማለት ነው። እኔ አላውቅም በእውነት ግራ ያጋባል። ቤተሰብ እና ዳንና ሱስ አስመሳይ ናቸው እውነት ለመናገር እናንተ የመጣችሁበት ምክንያት ሀይሚን እንግዲህ በኦዲንሶቿ ለማጣላት ነው የመጣችሁ። ሁለተኛ ነገር ደግሞ የራሳቸውን ቻናል ለማሳደግ አንቺ አምሳ ሺ ትገባለች ባለቤትሽ ደግሞ መቶ ምናምሽ አልፈዋል። እንግዲህ እሱም ወደዛ ይጠጋ ወደ መቶ ምናምን ወደ መቶ አምሳ ሺ ለማጠጋት ነው። ወደዚህ ወደ ሀይሚና ወደ ብሮኬ ህይወት የመጣችሁ ማለት ነው። እናንተ ለጤና አልመጣችሁም። እስካሁን ሰላም፣ ምንም ሰላም የላችሁም። እና እናንተ ናችሁ ወደ እነሱ ህይወት ከመጣችሁ በኋላ ልጆቹ በዚህ ሁኔታ ይሄዱ ማለት ነው። እና ብቻ ይከብዳል። ቤተሰብ ሀይሚ ባክሽ ከእነዚህ ሰዎች ራቂ ራቂ፣ ለራስሽን ለነገ አስቢ ማለት ነው እና ብዙ ነገር አስቦበት የመጡበት ሰዎች ናቸው ብዬ ነው ማስቡ። አሁን ላይ ማለት ነው ግራ ተጋባን ጌታ። ኧረ በጣም ነው የሚደብሩ። ምንም እኮ የምጥም ወሬ አላወራቸውም፣ ሶሲ ተብዬው ማለት ነው። ምን ማለት ነው ሰው የሆነ ቁም ነገር እያወራረልን፣ እሷ ምንም ቁም ነገር አላወራቸውም። ዝም ብላ ጊዜ ሁሉ ደቂቃ አውርታ ምን እንጃ፣ ምንም ምጥም የለም። አይሚ ደግሞ ንቃ ነው ጥላ ሄደችው ማለት ነው። የኔ ጀግና የኔ አንበሳ